ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። የግንቦት 26 ቀን 2017 ዓም ጣና ዜናችን ተጀምረዋል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስቶቹን እናስቀድም። የብአዴን ብልጽግና ጽሕፈት ቤት ኃላፊ ከሶስት ዓመት በኋላ ወደ ትውልድ ቀያቸው ሄደው በርካታ ሰራዊት አጅቧቸው ባደረጉት ስብሰባ ከህዝብ ከባድ ተቃውሞ አስተናግደዋል። የአካባቢው ህዝብ በበኩሉ የከፍ ያለው በባንዳዎች መገደል ነው፣ እንዲህ ያዋረደን ሲሉ በለና በቁጭት አስተያየታቸውን ሰጥተዋል። ዜናችን በቀዳሚነት የሚያስደምጣችሁ የግንባር መረጃችን ነው። ትሰሙታላችሁ። የዞኑ ትልቁ ሆስፒታል በብልጽግና ቁስለኛ ወታደር ተሞልቷል። በዚህ የተነሳም የአካባቢው ሕዝብ ሕክምና ተከልክሏል። ብልጽግና በበኩሉ የሚወራውን ያህል አይደለም እንጂ መጠቃቱን ተጠቅቻለሁ ሲል እየጎመዘዘውን ቢሆን ሽንፈቱን ተናዟል። ይህ የሆነው በየትኛው አካባቢ ነው? የምሽቱ ዜናችን በዝርዝር በማስረጃ ያስደምጣችኋል። የአቶ ታየ ደንዳነ ስራ አስመልክቶ አዲስ መረጃ ተሰምቷል። ስዩም ተሾመን ፈልጎ ለማግኘት ስድስት ወር የፈጀበት የብልጽግናው ፌዴራል ፖሊስ አቶ ታየን ግን በምሳ ሰዓት ፍርድ ቤት አቁሟቸዋል። በአቶ ታየ የዛሬ የችሎት ውሎ ዙሪያ የተሰማውን አዲስ መረጃ እናደርሳችኋለን። ሰዓቱን ጠብቆ ይቀርባል። የህወሓቱ ጄኔራል አስመራ ገብተዋል። አስመራ የገቡት ጄኔራል ማናቸው? የጉዟቸው ምክንያትስ ምንድን ነው? ስለ እኔ ጄኔራል የብልጽግናዎቹ እኩያዎቻቸው ከዚህ በፊት ምን ሲሏቸው ነበር? የጣና ዜና በዝርዝር የሚያስደምጣችሁ ሌላው መረጃችን ነው። ተሰሙታላችሁ የአብይ አህመድ ወዳጅ ዝተዋል። የተሸነፍኩት በጠላቴ ብርታት ሳይሆን በኢሳይያስ ድጋፍ ነው ሲሉ እጃቸውን ወደ አስመራ ቀስረዋል። የደረሰብኝን በቀለም አወራርዳለው ሲሉ ዝተዋል። በዜናችን የሚደመጠው ሌላኛው መረጃችን ነው። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን አለፍን። የተደፈርነው በአርበኛ ከፍ ያለው መገደል ነው የጋይንት ህዝብ። የባዴን ካድሬ በነፃነት መጥቶ ቀያችንን የደፈረው በጀግናው ልጃችን አርበኛ ከፍ ያለው መገደል ምክንያት ነው ሲሉ በጎንደር ጠቅላይ ግዛት የጋይንት አውራጃ ነዋሪዎች ተናገሩ። የባዴን ብልጽግና ካሬ በመላው የአማራ ክልል የወረዳና የገጠር ቀበሌዎች እየዞሩ አስገዳጅ ህዝባዊ ስብሰባ እያካሄዱ ይገኛሉ። የዚህ የፕሮፓጋንዳ ዘመቻ አካል የሆነውና በባዲን ብልጽግና ጽህፈት ቤት ኃላፊ እርጋ ሲሳይ የተመራ ቡድን በጋይንት አውራጃ ህዝብን አስገድዶ ሰብስቦ ነበር። በዚህ ስብሰባ ላይ ህዝብ እንዲገኝም ከፍተኛ የሆነ የብልጽግና ሰራዊት ተሰማርቶ ህዝብን ከመደበኛ ማህበራዊ አገልግሎቱ አደናቅፎ ወደ ስብሰባ አዳራሽ እንዲገባ አድርጓል በስብሰባው ላይ የተገኙ የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት የባድን ካድሬዎች በቀጠናችን እንደልባቸው መግባት ካቆሙ ሁለት ዓመት አልፏቸው ነበር የብልጽግና ሰራዊት በበኩሉ ባለፈው ሐምሌና ነሐሴ ላይ ሶስት ክፍለ ጦር ሙሉ ኃይሉን ይዞ ወደ ቀያችን ገብቶ በነበረበት ወቅት አምስት ሬጅመንት ጦሩን አጥቶ ነበር የተመለሰው በዚህ መልኩ ተከብሮ የኖረውን ቀያችንን ያስደፈሩት ወንድማችንን የገደሉት ባንዳዎች ናቸው ሲሉ ተናግረዋል ሌላኛው አስተያየት ሰጪ በበኩላቸው አሁንም የፋኖን ትግል ከደገፍንና በወንድማችን መገደል የተደናገጠውን ህዝብ አረጋግተን ከታጋይ ልጆቻችን ጎን ካልቆምን ከዚህ የባሰ ውርደት ይጠብቀናል ሲሉ ስጋታቸውን ገልጸዋል። በስብሰባው ላይ የተገኙ አካባቢው ነዋሪዎች በይርጋ ሲሳይ ለተመራው የባዲን ቡድን በሰጡት አስተያየትም ህዝብን በዚህ መልኩ ልቡን ልታገኙት አትችሉም። አስገድዳችሁ ወደ ስብሰባ አስገባችሁን እንጂ ወደናችሁ አልመጣንም። እናንተ ማለት እኮ የህዝብ ቁስል የማይሰማችሁና ላይ ጋይንት ከተማ ንፋስ መውጫ ነዋሪ ነኝ። ቀበሌ ዜሮ ሁለት ነኝ ስሜን ለጊዜው መግለጽ አልፈልግም። አርበኛ ጀነራል ከፍ ያለው ደስ ብናጣ የክልሉ እና የዞኑ አመራር እና አቶ ይርጋ ሲሳይ ተንደርድረው በቀደም እስከ ዛሬ ድረስ ተረግጠው የማያውቁትን ቦታ ዳሽጋይንትና ላይጋይንት በመረገጥ ህዝቡን የሚያሳዝን ነገር እያስገደሉ ያለበት በልቅሶ አሁን ልቅሶ ሰው አዘንተኛ በመኪና እየተጫነ ሄዳ አዘንተኛ ሬሳ ትቶ በየህክምና ሐኪም ቤት የተሰበሰበውን በየአካባቢ የተሰበሰበውን ማህበረሰብ እየሰበሰቡ መኪና አቅርበው በግዳጅ እየጫኑ ግብር አዳራሽ ድረስ የሚያሳዝን ነገር የፋኖን አሰላለፍ ተስፋ ለማስቆረጥ ማይለፋ ልፋት የለም። መንግስትን እንድንገድፍ በግድ በግድኛ መንግስት እናውቀዋለን፣ አንዱ እንድንጠላ መንግስትን እንድንገድፍ፣ አሁን መንግስት የት እንዳለ እናውቃለን። እንዲ ያለ ግን ሰማይ ሞትምና ነው ትገድፋላችሁ፣ የታወቀ ነው። በህዝባችሁ ሞት ላይ የራሳችሁን ድግስ የምታሳምሩ ካዲዎች ናችሁ ሲሉ በድፍረት መናገራቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ስብሰባው ላይ የታደሙ የአካባቢው ነዋሪዎች አደረሱ ይብሎ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ አንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ በበኩሉ ህዝብ በባዕዳን ባለስልጣናት ላይ ንቀቱንና ጥላቻውን በግልጽ አሳይቷል ብሏል። የጋይንት ንፋስ መውጫ ህዝብ ከስብሰባ በኋላ ጠንከር ያሉ አስተያየቶችን ለመስጠት ሞክሯል። እስካሁን የምትሉንን ነገር ሁሉ ልንረሳ እንችላለን። አሁን ላይ የሆነውን ነገር ሁሉ ግን በፍጹም አንረሳም። ታውነ የሆነውን የተረዳነው ሁሉ በሌላም ልታስረዱን አትሞክሩ። ሁሉም መከራ ከራሳችን ከአንጀታችን ከአእምሯችን ያለውን ልታስፍቁንም አታስቡ። የመከራ ጊዜያችን ቢረዝምም ፈጣሪ ምላሽ እንጠይቃለን እንጠብቃለን። የምንተርፍበትን ቀን እስኪመጣ በትዕግስትም እንጠብቃለን፣ የከበረ ቀን እስኪመጣ ታውነ አትጎድኩትነ ፋኖን ያለ ሚዛኑ ልትለኩ አትሞክሩ። ያለ ስሙ ስምም አትስጡት፣ ስሙንም አታጥፉት። ባየነው ነገር ሁሉ ማመን ያለብን እኛነነ የእምነታችንም ያየነውን ሁሉ ልታስገዱንም አትሞክሩ። የሚል መልእክትም በአጽንኦት በማሳሰቢያ በአስተያየት መልክም ሀሳቡን መስጠት ተገዶ ይህንን መልእክቶች ጨምሮ አስተላልፏል። የአማራ ፋኖ መሪዎች በፈጠሩት የመሪነት ፍላጎትና ያልተገራ አካባቢያዊ ፍላጎት የተነሳ የአማራ ሕዝብ የሕልውና ትግል ላይ አሉታዊ ጎን እየታየበት መሆኑ ይታወቃል። በዚህ የጎንዮሽ መጓተት የተነሳም እንደ አርበኛ ከፍ ያለው ደሴ አይነት የህዝብ ክብር አስጠባቂ ታጋዮች እየተሰዉ መሆኑን ለጣና ቴሌቪዥን የሚናገሩት አስተያየት ሰጪዎች፣ አቶ ይርጋ ሲሳይ ወደ ጋይንት አውራጃ ለመጨረሻ ጊዜ የመጣው በምርጫው ወቅት ነበር። ከምርጫው በኋላ በተለይም ከፋኖ ትግል መጀመር በኋላ ደብረታቦርን አልፎ አያውቅም ነበር። ዛሬ ግን በዚህ ደረጃ በነጻነት አርብ ገበያና ነፋስ መውጫ ከተማ ድረስ መጥቶ ህዝብን አስገድዶ ከመሰብሰቡም ባለፈ በማን አለብኝነት ወንድሞቻችን ላይ ሲዘት ውሎ ነው የሄደው በማለት የእውነተኛ ታጋዮችና የትግል መሪዎች በባንዳዎች መገደል በአካባቢው ህዝብ ላይ የሚፈጥረውን አሉታዊ ገጽታ ተናግረዋል። አቶ ይርጋ ሲሳይ ያለፉትን ሁለት ሳምንታት ከወገራ እስከ ዳባት ከመናገሻ ጎንደር እስከ ፎገራና ጋይንታ አውራጃዎች ድረስ እየተዘዋወሩ የፋኖን ትግል ከህዝብ ለመነጠል የፖለቲካ ስራ ሲሰሩ መሰንበታቸው ይታወቃል። ይህን የተመለከቱ አስተያየት ሰጪዎች የፋኖ መሪዎች አሁንም ቆም ብለው ካላሰቡ ከዚህም የከፋ ችግር ሊገጥመን ይችላል ይህ የብአዴን ካድሬዎች እንቅስቃሴ ለእኛ ውርደት ነው ከዚህ ውርደት መውጣት የምንችለው በእውነተኛ የአማራ ህዝብ ጥያቄዎች ላይ የማይደራደር የፋኖ ትግል ስናካሄድ ብቻ ነው ሲሉ ለአማራ ፋኖ መሪዎች ማሳሰቢያ ሰጥተዋል ወደ ተከታዩ መረጃችን አለፍን ወልዲያ ሆስፒታል በብልጽግና ሰራዊት ቁስለኛ ተሞልቷል የብልጽግናው ሰራዊት ከባድ ኪሳራ ባስተናገደበት የትናንት ምሽት ውጊያ የወልዲያ ሆስፒታል በብልጽግና ወታደር ቁስለኞች መሞላቱን የሆስፒታል ምንጮቻችን አረጋግጠዋል። ከወልዲያ በቅርብ ርቀት የአማራ ፋኖ ወሎ ቤት አማራ ባደረገው የተቀናጀ ማጥቃት የብልጽግናውን ሰራዊት ካምፕ ሙሉ በሙሉ አውድሞታል። በዚህ ውጊያም ከመቶ በላይ የብልጽግና ሰራዊት ሙትና ቁስለኛ መሆኑን የአማራ ፋኖ በወሎ ቤት አማራ አስታውቋል። በጥቃቱ የደረሰውን ሰብአዊ ጉዳት አስመልክቶ የጣና ቴሌቪዥን የሆስፒታል ምንጮቻችን ባደረሱን መረጃ እንዳስታወቁት ሆስፒታሉ በዚህ ሰዓት እያገለገለ ያለው የመንግስትን ወታደር ቁስለኞች ብቻ ነው። ወላድና ተመላላሽ ሕክምና ፈላጊዎች አገልግሎት ማግኘት አልቻሉም። በተለይም ተኝቶ ለመታከም የሚመጣን የአካባቢው ታካሚን አገልግሎት መስጠት እንዳንችል ተደርገናል ብለዋል። የብልጽግናው መከላከያ ሰራዊት በበኩሉ የሚነገረውን ያህል አይሆንም እንጂ ጥቃቱ ተፈጽሞብኛል ሲል እየመረረውም ቢሆን ሽንፈቱን ያመነበትን ዘገባ አጋርቷል። በማህበራዊ ትስስር ገጹ በአሰራጨው በዚህ ዘገባው ላይ የተደረገብኝን ተደጋጋሚ ጥቃት በመመከት ከጽንፈኛው ላይ መሳሪያ ማርኬያለሁ ብሏል። ሆኖም በመከላከያ ትስስር ገጽ የተማረከ መሳሪያ ተብሎ የታየው በአሁኑ ሰዓት ፋኖ የማይጠቀምበት እጅግ ኋላ ቀር መሳሪያ ነው። ይህ አማራ ፋኖ በወሎ ቤተ አማራ በበኩሉ በዚህ ውጊያ ከ20 በላይ የነፍስ ወከፍ መሳሪያን ጨምሮ በርካታ ተተኳሽና የወገብ ትጥቅ ከብልጽግናው ካምፕ ማግኘቱን ገልጿል። በዚሁ የወልዲያ ዙሪያ ተጋድሎ ከሁለት ሳምንት በፊትም በተመሳሳይ የብልጽግናውን ካምፕ ሙሉ በሙሉ ያወደመ የሌሊት ጥቃት ፋኖ ማድረሱ ይታወሳል። ይህ በእንዲህ እንዳለ ዛሬ ከባድ ትንቅንቅ በተካሄደበት የባህር ዳር ዙሪያ ተጋድሎ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ታላቅ ድል መቀዳጀቱን የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። በምዕራብ ጎጃም ዞን አቸፈር አውራጃ ልዩ ቦታው ዳና ማርያም፣ ድልሸትና አሜሬት በተባሉ ቀጠናዎች የብልጽግናው ሰራዊት በከባድ መሳሪያ የታጀበ ጥቃት ከፍቶ ነበር። ሆኖም ይህንን ጥቃት የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሁለት ብርጌዶች በብቃት መመከታቸውን የገለጸው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ቃል አቀባይ ፋኖ ኃብታሙ የሱፍ ጠላት እንዳመጣጡ ተመክቶ ሙትና ቆስለኛውን ሰብስቦ ተመልሷል ብሏል። በዚህ ቀጠና ለተከታታይ ሰባት ቀናት ውጊያ መካሄዱን ፋኖ ኃብታሙ የሱፍ ገልጾ የፋኖን የመዋጋት አቅም ያሳዩና የህዝብን ድጋፍ ያስመሰከሩ ድሎችን አሳክተናል ሲል ተናግሯል። ወደ ተከታዩ መረጃችን ስናመራ የችሎት ዘገባ እናገኛለን። አቶ ታዬ ማረሚያ ቤት ወረዱ። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደዓ ትናንት መታሰራቸው ይታወሳል። ዛሬ ፍርድ ቤት ቀርበው የነበረ ሲሆን ማረሚያ ቤት እንዲወርዱ ተወስኖባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞው የሰላም ሚኒስተር ዴታ አቶ ታዬ ደንዳ የዋስትና መብታቸው ተነስቶ ጉዳያቸው ማረሚያ ሆነው እንዲከታተሉ ትዕዛዝ መስጠቱን ጠበቃቸው ተናግረዋል። አቶ ታዬ ደንዳ ዛሬ እኩለ ቀን ላይ ያለ ጠበቃ በስውር ወደ ፍርድ ቤት ቀርበው እንደነበር ጠበቃቸው ገልጸው አቶ ታዬ ያለ ጠበቃ ነው ችሎት የቀረቡት። እንደዚህ ያሉ ጉዳዮች የሚከናወኑት በተከሳሹ ጠበቃ ወይም በፍርድ ቤት በተሰየመ የሕዝብ ጠበቃ ፊት ብቻ ነው። ነገር ግን ይህ መስፈርት ተጥሷል ብለዋል የአቶ ታዬ ደንደዓ ጠበቃ። አክለውም ችሎቱ የተካሄደው በምሳ ሰዓት እረፍት መሆኑ በተለምዶ የፍርድ ቤት ሂደቶች የማይካሄድበት ጊዜ ነው። ይህን ችሎቱ በተለይ አቶ ታየን ዋስትና ለማንሳት በስውር የተዘጋጀ ይመስላል ሲሉ ተናግረዋል። የፌዴራል ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስተር ዴታ አቶ ታየ ደንዳ ላይ የተመሰረቱ ሁለት የወንጀል ክሶችን ወደ ፌዴራል ከፍተኛ ፍርድ ቤት በመመለስ በድጋሚ ክርክር እንዲደረግባቸው ትዕዛዝ ከተላለፈባቸው ከጥቂት ሰዓታት በኋላ ከመኖሪያ ቤታቸው በትናንትና ዕለት ተወስደው በቁጥጥር ስር ውለዋል። የቀድሞ የሰላም ሚኒስተር ዴታው ከቀረቡባቸው ሶስት ክሶች መካከል ማዕከል ሐምሌ 30 በዋለው ችሎት በአንደኛና በሁለተኛ ክስ ነፃ የተባሉ ሲሆን የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ሶስተኛውን ክስ ተለቀው እንዲከላከሉ ብይን መስጠቱም ይታወሳል። አቶ ታዬ ላይ ነፃ የተባሉበት ሁለቱ ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል ከሚሉ ክሶች ነው። አቶ ታዬ ህዳር 23 ቀን 2016 በዋለው ችሎት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስትና እንዲፈቱ መወሰኑን ተከትሎ ህዳር 26 2016 ዓ ም ከእስር ቤት ወጥተው ጉዳያቸውን ሲከታተሉ ነበር። ይሁን እንጂ አቃቢ ህግ አቶ ታዬ ከተመሰረተባቸው ሁለቱ ክሶች ነፃ መባል የለባቸውም በሚል ይግባኝ በማለቱ ጉዳዩ በፌዴራል ጠቅላይ ፍርድ ቤት ሲታይ ቆይቷል። በጉዳዩ ላይ ውሳኔ ለመስጠት ትናንት ቀጠሮ የሰጠው ፍርድ ቤቱ የአቃቢ ህግን ይግባኝ በማጽናት አቶ ታዬ ነጻ በሆኑበት ሁለቱ ክሶች እንዲከላከሉ ብይን ሰጥቷል በመሆኑም ክሶቹ ለፌዴራል ከፍተኛ ፍርድ ቤት እንደሚመለሱና ክርክሩ እንደሚቀጥል መገለጡን ተከትሎ የዋስትና መብታቸው ተነስቶ ጉዳያቸውን ማረሚያ ሆነው እንዲከታተሉ ትእዛዝ ተሰጥቷል ተከሳሹ ጉዳያቸውን በማረሚያ ቤት ሆነው እንዲከታተሉ ትእዛዝ በመስጠት የመከላከያ ምስክርን ለመስማት ለሰኔ 30 ተለዋጭ ቀጠሮ መስጠቱን ጠበቃቸው አስታውቀዋል አቶ ታዬ ደንዳ እሳቸው አባል የሆኑበት የብልጽግናው መንግስት በህዝብ ላይ ክህደት መፈጸሙንና ህዝብ የሰጠውን እምነትም ወደ ጎን በመተው የፖለቲካ ቁማር ላይ መሰማራቱን በተከታታይ በማኅበራዊ ትስስር ገጻቸው ሲያስተላልፉ መቆየታቸው ይታወሳል። የአቶ ታየነ ስራ አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ የህግ ባለሙያ አቶ ስዩም ተሾመ፣ ፍርድ ቤት እንዲቀርብ ለፌዴራል ፖሊስ ትእዛዝ ከሰጠው አራት ወራት አልፎታል። ሆኖም ላገኙ አልቻልኩም በሚል የአሰተ ሪፖርት ስዩም መቅረብ አልቻለም። ሆኖም አቶ ታየን ለማፈን ስድስት ሰዓታት አልወሰደበትም። ይህ የሚያሳየው የፍትህ ስርዓቱ ምን ያህል መውደቁን ነው ብለዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የዛሬ ግንቦት 26 ቀን 2017 ዓ.ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሆን። ጄኔራሉ አስመራ ገቡ። ብልጽግና ደጋግሞ ስማቸውን በክፉ የሚያነሳቸውና የህወትን ታጣቂ ቡድን የሚመሩት ጄኔራል ምግበይ ኃይል የአስመራ መግባታቸው ተገለጸ። በአቶ ጌታቸው ረዳ የወርቅ ሌባና የኤርትራ ተወላጆችን የሚሸጡ ህገ ወጥ ሰው አዘዋዋሪ ተብለው የተፈረጁትና በብልጽግናው ሰራዊት ዘንድም ተደጋጋሚ ወቀሳ የሚቀርብባቸው ጄኔራሉ ትናንት ምሽት አስመራ መግባታቸው ተነግሯል። በአቶ ጌታቸው ረዳ የወርቅ ሌባና የኤርትራ ተወላጆችን የሚሸጡ ህገወጥ ሰው አዘዋዋሪ ተብለው የተፈረጁትና በብልጽግናው ሰራዊት ዘንድም ተደጋጋሚ ወቀሳ የሚቀርብባቸው ጄኔራሉ ትናንት ምሽት አስመራ መግባታቸው ተነግሯል። ጄኔራል ምግበ አስመራ መግባታቸውን አስመልክቶ ዝርዝር መረጃ ባይወጣም እንደ ወታደራዊ ተንታኞች መረጃ ከሆነ የጄኔራሉ የአስመራ ጉዞ ለወታደራዊ ተልዕኮ ሊሆን እንደሚችል ይገመታል። የህወሃት ወራሪ ኃይል ወደ አማራና አፋር ክልል ለወረራ በገባበት ወቅት ወራሪውን ኃይል ከመሩት የህወት ጄኔራሎች መካከል አንዱ የነበሩት ጄኔራል ምግበይ በዚህ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ በጦር ሜዳ ሪፖርታቸው ሞቷል ብለው ገልጸዋቸው ነበር። ጄኔራል ባጫ በዚህ ንግግራቸው አክለውም ምግበይ ሲጀመር አዋጊም አይደለም ተራሰው ነው ሲሉ መግለጻቸው አይዘነጋም። በቅርቡ ደግሞ የብልጽግናው ሰራዊት ዋና መምሪያ ጄኔራል ምግበይ የአማራ ጽንፈኞችን እያሰለጠንና የውጊያ ስምሪት እየሰጠ ነው የሚል የወቀሳ ዘገባ ማቅረቡ ይታወሳል። በወቅቱም የቀድሞው የትግራይ ክልል ጊዜያዊ መስተዳደር ፕሬዚዳንትና የአሁኑ የብልጽግናው ሊቀመንበር አማካሪ ጌታቸው ረዳ ጄኔራል ምግበይን ጨምሮ ሶስት የህወሀት ታጣቂ ኃይል መሪዎችን ከስራ ማገዳቸው አይዘነጋም። ህወሀትና የኤርትራው መንግስት በቅርቡ ጥምረት ፈጥረናል ሲሉ የህወሀት ሚዲያ ክንፍ ደጋግመው መዘገባቸው ይታወቃል። የአሁኑ የጄኔራል ምግበይ የአስመራ ጉዞም ይህንን ታሳቢ ያደረገ ሊሆን እንደሚችል ወታደራዊ ተንታኞች ገልጸዋል። ከሳምንት በፊት ጄኔራል ክንፈዳኛውና ጄኔራል ዮሐንስ ወልደ ጊዮርጊስ የኤርትራውን መንግሥት እና የህወሓትን አውናዊ ሁኔታ በተመለከተ የተለያየ አስተያየት መስጠታቸው ይታወሳል። ወደ መጨረሻው ዘገባችን አለፍን። የአብይ ወዳጅ ማስጠንቀቂያ ሰጡ። የብልጽግናው መንግሥት ያልተቋረጠ ድጋፍ እያገኙ የሱዳንን መንግሥት ሲዋጉ የከረሙት ጄኔራል ሐምዳን ዳጋሎ ሐሚቲ የሽንፈት ጽዋ መጎንጨታቸው አይቀሬ ይመስላል። መሸነፋቸውን ሲረዱም ሱዳንን ለሁለት እንክፈል የሚል ፕሮፖዛል ይዘው መጥተው የነበረ ቢሆንም የጦር ሜዳው ድል የልብ ልብ የሰጣቸው ጄኔራል አልቡራን የማይሞከር ነው ሲሉ ምላሽ ሰጥተዋል። በዚህ መልኩ ተደጋጋሚ ሽንፈት የተጎነጩት መልከ መልካሙ ጄኔራል ለሽንፈት ምክንያቱ ኢሳያስ ነው ሲሉ ወቅሰዋል። አክለውም ዋጋውን እሰጠዋለሁ በማለትም ዝተዋል። አጥር እንደሌለው ግቤ እግሩ የረዘመ ሁሉ እየገባ ጠንካራ ያለው ሁሉ የቻለውን ያህል የሚፈተፍትበት የአፍሪካ ቀንድ ሱዳን ላይ በተካሄደው ጦርነት 18 ሀገራት ቀጥተኛ ተሳትፎ ማድረጋቸው ይታወቃል። የካርቱምን ቤተ መንግስት ኃይሎችም ከአንድ ወደ ሶስት ከፍ እንዲሉ ያደረጉ ሲሆን ያችን መልከ ብዙ የበረከት ምድር ዛሬ ከሁለት እንድትከፈል አስገዳጅ ሁኔታ ላይ ጥለዋታል። በሱዳኑ ጦርነት ከታላላቆቹ ሩሲያ፣ ቻይና፣ እስራኤልና አሜሪካ በተጓዳኝ የመፍረስ ዋዜማ ላይ ያለችው ሊቢያና ድህነት እስከ ዶቃ ማሰሪዋ አንቆ የያዛት ሞሪታንያም የተሳትፎ አካል ሁና ቆይታለች። የብልጽግናው ሊቀመንበር በዚህ ሁኔታ ውስጥ በሚገኘው ምድር ላይ ነው የተባበሩት አረብ ኤሚሬቶችን ኤሚር ተንጠልጥለው ካርቱም የገቡት። ከብልጽግና ጋር ተደግፎ ያልተሸነፈ ኃይልም ሆነ መንግስት የለም የሚባለውን የሟርት ትንግርት መሬት እንዲነካ ካደረጉት መካከል የሶማሌላንዱ የቀድሞ ፕሬዚዳንት ሙሴቢህ እና የሱዳኑ ጄኔራል ሐምዳን ዳጋሎ ናቸው። ከብልጽግናው ሊቀመንበር ጋር ከበሻሻ እስከ መናገሻ በሽናና ሲሉ የነበሩት የሶማሌላንዱ ሙሴቢህ በምርጫ ተሸንፈው ከቤተ መንግስት ወጥተዋል። አራት ኪሎና ቦሌ ላይ መመላለስ አብዝተው የነበሩት የዳርፉሩ ሰው ጄኔራል ዳጋሎም በጦርነት መራራውን የሽንፈት ጽዋ ተጎንጭተዋል ማለት ይቻላል። የብልጽግናው ሰራዊት በፋኑ መሸነፉን ተከትሎ ግምገማ ሲቀመጥ ፋኖ የታጠቀው መሳሪያ አይቸው የማላውቀው ስለሆነ ነው ብሎ ሪፖርት ማድረጉን መዘገባችን ይታወሳል። ጄኔራል ሐምዳን ዳጋሎም የኢሳያስ ጣልቃ ገብነት ነው ለሽንፈት የዳረገኝ ሲሉ ሰበብ አቅርበዋል። እሳቸውን ሲደግፏቸው የነበሩትን የብልጽግናው ሊቀመንበር አብይ አህመድንና የተባበሩት አረብ ሚሬቶቹን ልዑል መሐመድ ቢን ዛይድን ግን ሐላል ነው የፈጸሙት ብለዋቸዋል። የጄኔራል አልቡራን አስተዳደር የአገሪቱ መንግሥት ሠራተኛ ጨምሮ በዓለም ላይ የተሰማራውን ዲፕሎማት በሙሉ ደሞዝ የሚከፍል ነበር። ከዚህ በተጨማሪም በውጊያ ያገዙትን የህወሓት ቅጥረኛ ወታደሮች ደሞወዝም ሳያቋርጥ ሲከፍል ኖሯል። በዚህ ሁኔታ የከበደውን ወጪውን የሚሸፍኑለት ደግሞ የሳውዲ አረቢያና የግብፅ መንግሥታት ነበሩ። በአንጻሩ ላንድም የመንግሥት ሠራተኛ ደሞወዝ የማይከፍሉት ጄኔራል ሐምዳን ዳጋሎ ግን በሚደግፏቸው ኃይሎች ደካማነት ወይም በሰራዊታቸው ስነ ምግባር ብልሹነት የተነሳ ከሽንፈት ማምለጥ አልቻሉም። በአማራ ህዝብ ላይ ብልጽግና የከፈተው ዘረፈጅ ጦርነትም ሰራዊቱ እጅግ ከፍተኛ የጦር ወንጀል የፈጸመ መሆኑን በተደጋጋሚ በማስረጃ አስደግፈን መዘገባችን አይዘነጋም። አሁንም በተመሳሳይ የጦር ወንጀል እየፈጸመና የማኅበረሰብን እሴት እየጣሰ ይገኛል። በአገራቸው እንደዚህ አይነት ነውርን የሚፈጽሙ ሰራዊት ያሰማሩት የብልጽግናው ሊቀመንበር ለሐምዳንዳ ጋሉ ሰራዊት ድጋፍ አደርጋለሁ ብለው ድንበር ተሻግረው የሄዱት በሀገራቸው ያለውን የሽንፈትና ወንጀል ተሞክሮ ለማካፈል ነበር ማለት ነው። ለጄኔራል ሀምዳንድ አጋሉ ንግግር ከኤርትራ ወገን የተሰጠ ምላሽ የለም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 26 ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ እያደርጋችሁ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር